ይሄ የአላህ ሁሉን ወዳጅነት፣ ይሄ ይሄ ባህሪ ለዘላለም አብሮት የነበረ ነው። ባህሪው እሱ ነው። ሁሌም አብሮት የነበረ ነው እኮ። ባህሪው ነው። ሁሌም አብሮት የነበረ ነው። ይሄ ባህሪው ነው። ይሄ ጥያቄ ነው። ኧረ ባህሪው ነው ብራዘርዬ። ምን ጥያቄ፣ ምንድን ነው ጥያቄ? እኔ ባህሪው ነው ወይስ አይደለም? አይደለም ጥያቄ። ሁሌም አብሮት አላህ በነበረ ሰዓት ሁሌም አብሮት የነበረ ባህሪው ነው። እኔ አሁን ይኸው እኔ ይኸው ያለ ማስረጃ አልናገርም። ገብቶሃል? ጥያቄ እኮ እየጠየቅኩህ ነው። እኔ ፕሮቴስታንቶች ይቀርበሉ። እውነት እንደ ጌታ ኢየሱስ ክርስቶስ ወይ ጥያቄን ቀጥል እሺ። ይሄ ባህሪው ሁሌም አብሮት የነበረ ነው። አሁን ጥያቄ ይሄ ነው። የሱር ነው በለኝ። ወደ ዋናው ጥያቄ ሄዳለሁ እኮ ያው አንድ ጥያቄ፣ ይሄ ጥያቄ፣ ይሄ ነው ይሄ ልጅ የት ቤት የመጣ መስሎ እንደዚህ የምትቀብጠው ወንድማችን? ረጋ በል እንጂ ፓፓ፣ ወጣት፣ ወጣት ረጋ ባለ የአላ ይሄ ባህሪ፣ የአላ ይሄ ባህሪ ሁሌ አብሮት የነበረ ነው። አብሮት የነበረ ነው። የሱር ነው። እሺ፣ በጌታ ፍቅር ወደ ከአባ ተልካል። እሺ፣ ማማኝ በቃ አለው። እኔ ከዲጃ በጊዜው፣ እሺ፣ ኮንፊርም አድርገኝ በቃ የሶር ነው እያልን እና ከዲጃ በጊዜው ጠዋት አምላኪ ነበረች። እሺ፣ ብትኖር ነው ምንድን ነው? መልስ ተባልከው። ወንድማችን ጊዜያችንን እየፈጀ ነው እና አሁን የሚጠይቀን ጥያቄዎች የሶር ነው ብለህ ትመልሳለህ ማለት ነው። ቢሆንስ፣ ባይሆንስ፣ ቢገባስ፣ ባይገባስ አይደለም። አዎ፣ ነበረች፣ አይ፣ አልነበረችም የሚለውን የምትመልስልን ይሆናል ማለት ነው። ቀጥል፣ ጋድ እንደዛ አድርገህ ወንድማችን። ኢልያስ ቅድም እንደ አዲስ ነገር ወደዛው ኸዲጃ በጊዜ ጣዖት አምላኪ ነበረች፣ አልነበረችም ኤሊያስ ይሻላል ባይዘ ወይ ይሻላል መውጣቱ ወደ ካባ እራሱን ሄደው፣ ባይዘ ወይ እኔ አንለቀውትም ጌታ ምስክሬን ነው የምላችሁ። እንዴ ሴጣን ቢገለጥለት ለውጥ አያመጣም ነብይነቱ ላይ ይለኛል እንዲ እንዲእንዴ ባይዘዊ ማማ ወዴት እንደሚያመራ ገብቶሻል? ኦፍኮርስ ትረዱታላችሁ። እናንተ የተገለጠለት አካል ሴጣን ቢሆንም ችግር የለውም ማለት እኮ ያ አካል አይደል በተደጋጋሚ የሚመጣው ስለዚህ መገለጡን ማመድ ሲቀበል የነበረው ከሴጣን ነው ነው በቃ፣ ካላስ ነው የምትሉት አይደል። በቃ ጨርሻለሁ እኔ ለማንኛውም ከምን አንጻር ደግሞ ጥያቄው እንደሚመነጭ ማወቅ አለባቸው። አንደኛ በሄራ ዋሻ እንደዛ የጨመቀው አካል ነፍሱን ያስጨነቀው አካል ማንነቱን አልተናገርም። ሙሐመድ ራሱ ጥርጣሪ ውስጥ ነበር። የሆነ ነገር እንዳልሆነ ፈራለው እስከማለት ድረስ የተገለጠለት አካል ምን እንደሆነ አላወቀም ባይዘው ወይ ሙሐመድ። ስለዚህ ያንን አካል መልአክ ነው ወይስ አይደለም ለሚለው ማረጋገጫ የከዲጃ ጭን ነበረ። ማረጋገጫው የአጎቴ ልጅ ሆይ በሄራ ባሻ የተገለጠልህን አካል ተመልሶ ሲመጣ ንገረኝ አለችው። ተመልሶ ሲመጣ ነገራት። እናም ታፏዋ ላይ አስቀመጠችው በዚህኛው በዛንኛው እያለች አቀያየረችው ያየረችው ከዛ በኋላ ምን አለች? ለአንተ የተገለጠው በአል ላይ ሆንብኝ መልአክ ነው አለችው። እቺ ሴትየ መላአክ መሆኑን በምን አወቀች? ምክንያቱም አንደኛ ሙስሊም አልነበረችም። ሁለተኛ የነቢያትን ትምህርት አታቅም። ጣዖት አምላኪ ነበረች። መላእክቶች እንዴት ወደ ነቢያት እንደሚመጡ አታቅም። እንዴት ለሱ የተገለጠው መልአክ መሆኑን አወቀች? ጣዖት አምላኪ ከሆነች ሙስሊም ካልሆነች ወይም ደግሞ የነቢያትን ትምህርት ማታቃ ካልሆነች ማለት ነው። ሲቀጥል ነቢይም አይደለችም። እንዴት ልታውቅ ቻለች? እኛ ደግሞ ከምን አንጻር ነው የምንጠይቀው? መጽሐፍ ቅዱስ እንደዚህ አይነት ነገርን መርምሩ ስለሚለን፣ ይህም ድንቅ አይደለም፣ ሰይጣንም የብርሃን መልአክ እስኪመስል ድረስ ራሱን ይለውጣልና ይለናል። ሰይጣን ራሱ የብርሃን መልአክ መስሎ ይገለጣል፣ ተጠንቀቁ ይለናል መጽሐፍ ቅዱሳችን፣ አንደኛ ቆሮንጦስ፣ ሁለተኛ ቆሮንጦስ ምራፍ 14 ምራፍ 11 ቁጥር 14 ላይ ስለዚህ ለሙሐመድ የተገለጠው መልአክ ነው ወይስ ሰይጣን ነው ብለን እንመረምራለን መንፈስን ሁሉ መርምሮ የተባለን የተባለነን ብያቸዋለሁ ቅድም ክርስቲያኖች ዝም ብለን ሆ በተባለበት ሆ አንልም መመርመር አለብን ስለዚህ የተጠየቃቸው ጥያቄ ላይ ብቻ መልሱ ቆስጣ ቀጥል ኮንስታንቲኖስን ፎሎ አድርጉ ክርስቲያኖች በሙሉ ያው በዚህ መሀል ምንድን ነው ልና የሚገባው ይህ ሲገለጥ ግልጠተ መለኮቱ በሴት ጭን ነው የተረጋገጠው። ሲቀጥልም መሐመድ ራሱም አይኔ በቃ ይ ግልጠተ መለኮት እኔ ከእንትና ቀሚስ ውጭ አይመጣለኝም፣ ከአይሻ ቀሚስ ውጭ አይመጣለኝም፣ አረ በፍጹም አልጋም ብሎ አስቀምጦታል። ስለዚህ በእንደዚህ አይነት መልኩ የሚረጋገጥ መንፈስ ኬት ነው ኬት ነው ሊሆን የሚገባው ያው ሰይጣን እንደሆነ እናውቃለን እኛ። ለእናንተ ግን ማረጋገጫ ይሆን ዘንድ እነዚህን ነገሮች ስትመለከቱ ቀጥታ ወደ ሲውል እያንከበከበ ሊወስዳችሁ ያለ መንፈስ እንደሆነ ልትረዱ ይገባል። አይ አይደለም የምትሉ ከሆነ ደግሞ ገስት ላኩ ግቡ፣ እናሳያችኋለን ብዙ ነገር ራሱ መሐመድ ራሱ የነብኝነቱን ማረጋገጫ በዚህ መልኩ አንድ ተረጋገጠ። ሁለተኛ ሲጠይቁት እራሱ ያለውን ሰምታችኋላ። እሱን እንዲሁም እንጠይቃችኋለን። ግቡና ግቡ ስ እብኑ ሱልጣን እየገባ ነው እንጠይቀዋለን እብኑ አገብታል። ዑስማንን አስገብቻለሁ እኔ ጋ ግን እየተሽከረከሩ ነው። ጋዴ በቃ ራትህን ብላ እንትን እንዳይልብህ እየወጣው ነው። በቃ እናንተ ሰዎች አለው። ብዙ ገስ ላይ ይቀመጣሉ ምናምን አለው። እኔ በጣም እኮ ነው ራትህን ብላ ምናምን እንኳን አትሉኝም። ቆስጣውን ባለትዳሪ ምናምን ስትል ነበር፣ ግን ያሳዝናል። ራት ሰው ይጋበዛል ወደ ቤት ምናምን እኮ አረ ጎራ በሉ ሁላችሁም ተጠርታችኋል። ለክርስት ነው ነው

ቁስ ቁስ ምናምን ነዋ። እሷ የምትለው ዩቱብ ላይ ምን ብላ እንደያዘች ታውቃለህ? ቁስጥ እንትን ይኸው የሚለውን መጽሐፍ አውቅቷል ቁስጢ ብላ ነው የጻፈችው። አይ እኔ ማናሊ ግራ ይገባኛል ትላላችሁ። እሺ ሙስሊሞች ግቡ። አሁን በተነሳ ሀሳብ ላይ መሐመድ ከዲጃ የጅብሪል መምጣቱን በምን አወቀች የሚል ጥያቄ ነው እሺ እኔ የምልሽ ማማ፣ የመጀመሪያ ጀነት ሲገቡ የሚበሉት ምግብ ምንድን ነው ታውቂያለሽ? በቁርአኑ መሰረት ፍራፍሬ ምናምን ብሎን ያስቀመጠው እንግዲህ ቁርአኑ ላይ እንዳየሁት ማለት ነው ሱራ አርባ አራት ላይ መሐመድን ምን ይሉት አልመሰለሽ እነዚህን ሶስት ጥያቄ ከመለስክ በቃ አንተ ነብይ ነ ምናምን ነገር ትክክለኛ ነቢ እና አሉት ና የጠየቁት ጥያቄ እነዚህ እነዚህ ነው። እና ትክክል መልሶ ከባድ ሰው ከባድ ሰው ሰላምና ገፑር የአሳ ጉበት አንጀት ነው የሚበሉት። የአሳ ጉበት ወይ አንጀት የአሳ እና የመጀመሪያው መልስ ከዛ ሁለተኛው ቆይ ይገቡ ሙስሊም ይሻላል። አልራድ ቀጥል። አይ እኔ በአረብኛው ነበረ የሰማሁት ከአዲብ አልሁት እንደሚባል ግን ያሳጉበት አልመሰለኝም ነበር። ታውቃል፣ ቁጥሩን ላውጣው። አይ ቲንክ ቪዲዮ መክፈት አልችልም አሁን። ስንት ፎሎወር ነኝ? ሰባት መቶ አረት። አሳፍራላችሁ ክርስቲያኖች።

ለአራኒ ምንም ማለት ሪፖርት አርገው ነው ያዘጉት። አው እያየሁት ነበር። ደግሞ ሐዲስ መለኮታዊ ነው ብላ ቆንጂት፣ ምን ሆና ነው እሷ? እኮ ትለያለች እኮ የቆየኩ ነው እሱ። አሁን እንዳዲስ አውጥተው ነው ና እንዴ እኮ ቅድም መጥቶልኝ እያየሁት ነበር። አረ በጣም ወደ አምስት ወር ምናምን ኦ ቆይቷል ነው። ሐዲስ መለኮታዊ ነው። እያንዳንዱ ሐዲስል ቅዱስ የሚሉት አለ። ሐዲስል ቅዱስ መለኮታዊ ነው ብለው ነው የሚያምኑት። ቢ ነብዩ ከራሳቸው ሳይሆን አላህ በራእይ ያናገራቸው ለምሳሌ አህል ሱናን አቢ ዳውድ ላይ ነብዩ በአረንጓዴ ጨርቅ ሐር አይሻን ምስል ጅብሪል ይዞለት እንዲመጣ ያደረገው ሰው መለኮታዊ ነው ብለ አምናሉ። ቃይ ቆሰንደንስ ቀጥታ ከአላህ የመጣ ነው ብለው ነው የሚያምኑት ግን ቁርአን ነው ወይ ብላችሁ ብትጠይቋቸው፣ ደግሞ ቁርአን አይደለም ነው ማለት ግን፣ መለኮታዊ ነው። ስለዚህ ከቁርአን ውጪ መለኮታዊ ቃል አለ ማለት ነው። ሐዲስ የነብዩ ንግግር ነው የሚለው ነገር ሊሆን አይችልም ማለት ነው። ያውቁ እሱ ቁርአን ድንጋለኝ በመጀመሪያው እንትን እሺ፣ ይልታልሽ ኦኬ፣ ምን ብላኛለች? ከዚህ በፊት ደግሞ ሐዲስ በምንም ታም እርስ በርሱ አይጋጭም ብላኛለች እና ሳሂ የሆነ ሀዲስ እርስ በእርሱ ምንም አይጋጭም ብለኛለች። እና አንድ ሺህ ሀዲስ እናወጣለን አንድ ሺህ ሀዲስ ታዩና ባጭሩ እንኳን በተመሳሳይ ታሪክ የሱሌይማን በአንድ ምሽት ከስንት ሴቶች ጋር ማደር ፈልጋለሁ ያለውን ቁጥር እንኳን ስታይ ሰባ ሰማንያ እና መቶ አረለ ብሎ ያስቀምጠው የተለያየ ሀዲስ ላይ እንግዲህ ሳሂ ቡሃሪ ቡሃሪ ሙስሊም ላይ ያለው እሱ እንኳን ብቻ አረምን እሱ ብቻ ደ ለምሳሌ፣ ቡኻሪ አምስት ሺህ ዘጠኝ መቶ ላይ ነብዩ ስንት ዓመት መካ ላይ የተቀመጡ ይላል፣ አስር አመት ይላል። ሌላኛው ጋር ስትመለከት ደግሞ ቡኻሪ ሶስት ሺህ ዘጠኝ መቶ ሁለት ላይ ካየኸው አስራ ሶስት አመት ይልሃል። መለስ ብሎ ደግሞ ሳሄል ቡኻሪ መቶ ሀምሳ ስንት ላይ ነው አስራ አንድ አመት ነው ምናምን ይላል። አረ ፍጭት በጣም በጣም ነው ያለው። ይህንን ስናይ በጣም ታለቅሳላችሁ። እዴ ሙስሊሞች ግቡ እንጂ ገና ምን ጠይቃችሁ ነገር አለ? እስኪ ነብዩ እንደውም አንዴ ሀዲስ ቁጥሩ ላውጠው የቱ ጋር እንዳስቀመጥኩት ማውጣት አትችልም። ብሮ አሁን ቪዲዮ መክፈት አትችልም። አውጡልኝ እያልክ ለምነን እየለመንከን ነው ከዚህ በኋላ የምናወጣለት አረ ያጀማ አረ ችግር የለኝም። ሁሉም አሁን እንደርሳለን። ስንት ትሬኒንግ፣ እስቲ ቆይለው አንድ ቁጥር ጽፍ። ያን 816 እንደርሳለን። እፎይ ገብቷል እያሉ ነው ይሰማል ማይሰማል? ምነው አስተናጋጀው ምን አቀረበችልህ? ጋር ልትፈረኝ ነው ገና እየሄድኩ ነው። መብራት ምናምን የምታውቂያለሽ። አሁን አየር ላይ ጠፋና ምናምን ነገር ስልኬንም ሳይሆን ቻርጅ ብዙ የለውም። በቃ እኔ ከቻላችሁ ምናምን ደግሞ ወይ ሰብሰብ ብላችሁ አንድ ላይ ግቡ። ያው የሚመቻችሁ እናንተ ናችሁ የምታውቁት። በርግጥ አንድ አይነት ርዕስ ምናምን ከሆነ ማለት ይሄ ነው። ቢኒን እንኳን አይ ቲንክ ኦፊስ ላይ ያለው ቢኒ ይበቃ ሰላም ብያለሁ። ሌሎቻችሁንም አልራድ ቤላ ዙልቀራናይን ኦር ሰምቲንግ ቆስጣ ብያለሁ። በቃ አንተ ያታዝግ ሁላችሁም ይመቻችሁ። ሰላም ደሩ ካልተገናኘን አገኘው ኧረ ቆይ አንዴ፣ የእኛን ኮኝት በተመለከተ ነው። እሺ ቆይ አንድ ጠየቀኝ። አይ አይደለም፣ መረጃ ብለው ስለነበረ ከታች ያሉ አንድ መረጃውን እያሳያቸው ስለሆነ ጠብቀው፣ ከዛ ወደ ሀሳባቸው ትመለሳለህ። እዚሁ ላይ እንጠይቀውና አንድ አማኝ ሽፍት አታርግበት ሺፍት አታርግበት እዛው የከዲጃ መገለጥ ላይ ይቀጥል። አይ እሺ፣ ሁለቱም ፖይንት ላይ እናወራለን። በነገራችን ላይ ባነሳቸው ሁለት ነጥቦች ላይ እናቀጥላለን። እስከዛ አሳያቸው። አይ እሺ፣ ያላችሁ ቡሃሪ 38 ላይ የሚገኝ አዲስ ነው ወን ኒውስ ኦፍ አራይቫል ኦፍ ፕሮፌት አዳም መዲና ሪሽድ አብደላ ቢን ሰልማ ሂ ወንት ቱ ሂም ቱ አስክ ሂም አባውት ሰርቲን ቲንግስ ሂ ሰድ አይ አም ጎይንግ ቱ አስክ ዩ አባውት ትሪ ቲንግስ ወደ እሱ ሄደ። ወደ የነቢዩ መምጣት ሲታወቅ ከዛ በኋላ ወደ እሱ ሄደ እና ሶስት ነገሮችን ጠይቀሃለሁ አለው። ዊች ኦንሊ ፕሮፊት ከን አንሰር እንትን የሆነ ነቢይ የሆነ ሰው ብቻ ሊመልሰው የሚችለውን ጥያቄ ሶስት ነገሮችን ጠይቀሃለሁ አለው። ከዛ ዋስ ደ ፈርስት ሳይን ኦፍ ደ ሃወር አለው የመጀመሪያው የምልክት ምንድን ነው አለው። የመጨረሻው የመጀመሪያው ሰዓት ምልክት ምንድን ነው አለው። ከዛ ዋትስ ደ ፈርስት ፉድ ዊች ደ ፒፕል ኦፍ ፓራዳይስ ዊል ኢት አለው የመጀመሪያው ምግብ በጀነት ያሉ ሰዎች የሚበሉት ምንድን ነው ብሎ ጠየቀው። ፋዘር ኦር ቱ ሂዝ ማዘር አለ። እንዴት ነው ልጅ እናትየውን ወይም አባትየውን የሚመስለው አለ። እዚህ ሶስት ነገሮች ላይ በጣም ነው የምትስቁት እንዴት ነው ሊመስል የሚችለው? የሚወለደው ልጅ ከእናትና ከአባት የሚወለደው ልጅ እናትየውን ሊመስል የሚችለው ወይም አባትየውን ሊመስል የሚችለው ብሎ ጠይቀው። ከዛ ዘ ፕሮፊት ሪፕሌድ እንዲህ ብሎ መለሰ። ገብርኤል ሃዝ ጀስት ናው ኢንፎርምድ ሚ ኦፍ ዳት፣ ገብርኤል አሁን ላይ ነገረኝ፣ ይህን ነገር አሳወቀኝ። እብኑ ሰልማ ሰይድ፣ እብኑ ሰልማ እንዲህ አለ። ሂ ገብርኤል ኢዝ ኢነሚ ኦፍ ጂውስ አሞንግስ ኤንጀልስ ጠላት ነው ምናምን ነገር እንትኖቹ አለ። ከዛ ፕሮፌት ሰይድ ነቢዩ እንዲህ አሉ፣ አስ ፎር ፈርስት ሳይን ኦፍ ሃወር፣ የመጀመሪያው ሰዓት ምልክት ኢት ዊል ቢ ፋየር ዊል ኮሌክት ፒፕል ፍሮም ኢስት ቱ ዌስት፣ ከኢስት ወደ ዌስት የሚሰበስብ ሰዓት ይሆናል ይኖራል አለ። ከዛ ይህ የመጀመሪያው ሰዓት ምልክት አለ። አስ ፎር ፈርስት ሚል ዊች ፒ ፕል ኦፍ ፓራዳይስ ዊል ኢት አለ። የመጀመሪያው አማኝ ወደ ጀነት ሲገባ የሚበላው ምግብ ደግሞ አለና ምንድን ነው አለ። ኢት ዊል ቢ ካውዲ ኤክስትራ ሎቭ ኦፍ ፊሽ ሊቨር የምን የአሳ ጉበት ነው የሚበላው አንድ አማኝ ከዛ እሺ አለ። ተሳስተሃል አይደለም ተሳስተሃል። ወደ አረብኛ አስጠጋውን አላሳየህ። አይደለም ተሳስተሃል። ወደ አረብኛው አስጠጋውን አላሳየህ። አይደለም ተሳስተሃል። ወደ አረብኛ ማንበብ እኮ ትችላለህ፣ እንግሊዝኛ ማንበብ ትችላለህ። ግን ትርጉም ያነበብኩት ነገር ተሳስቻለሁ ወይ? አሁን ስታነብ እንግሊዝኛ ቃል በቃል ማንበብ ትችለህበታል፣ የተጻፈውን አንበባሃል። ግን ትርጉም ተጻፈውን ካነበብኩኝ ትርጉሙ ትክክል አይደለም በለኝ እንጂን ያለውም የተሳሳትኩት ማለት ነው እኮ ትርጉሙ ትክክል አይደለም። እኔ ያለውም ትክክል የእንግሊዝኛው ትርጉም ነው ወይስ የአረብኛው ትርጉም ነው? ስህተት ትክክል ያልሆነው ኤልያስ ማለት ቆስጠንጠሮች የተረጎመው ነው ወይስ እንግሊዝኛው ላይ እያስቀመጠው ነው ትክክል ያልሆነው? ፊሽ የሚባል ነገር የለም። በአረብኛው ላይ ፊሽ የለም እኮ፣ እንግሊዝኛው ላይ ግን አስቀምጦታል። ስለዚህ እነዚህ ይሄንን ሱና ዶትኮም ላይ ያስቀመጡት ሰዎች ተሳስተዋል ማለት ነው፣ ዋሽቷል ማለት ነው። ደግሞ ቆስጠንጠሮች አይደለም ሲተረጎም የተሳሳተው። ስለዚህ ምን ማድረግ አለብሽ? መስ አንቺም ይሁን ኮንስታንቲኖስ ስስልምናል በተመለከተ አንዴ አንዴ እሱን አይደለም ተሳስተሃል ማለት ያለብህ ሳይሆን ተሳስተዋል ያለት ያለብህ እነዚህ በእንግሊዝኛው ላይ ያስቀመጡት ተሳስተዋል። አረብኛው ላይ ንሄር ነው እንጂ እሱን እሱ ያለብህ እሱ እነሱ በእንግሊዝኛው ያስቀመጡትም ተሳስተዋል። እናንተ ደግሞ ስታስተምሩ ወይም ስትሰብኩ ስትሞግቱ የተሳሳተውን አስተካክላችሁ ነው መሄድ ያለባችሁ። ከባሸደል እኛ ግዴታ ግዴታ ይውልህ የአላህን ሃይማኖት ለማወቅ አረብኛ ግዴታ የምንጋጋጥ ሰዎች አይደለንም። የምናውቀውን ቋንቋን ማወቅ አለብሽ። ስለዚህ አረብኛ ካልታወቀ የአላህ ሃይማኖት ወይም አላህን ማምለክ አይቻልም ማለት ነው። ኦኬ ማምለክና ማምለክና መረዳት ሁለት የተለያየ ነገር። ሳላውቅ ደግሞ አላመልከውም ማለት ነው። አይደለማ ማቋያ እንዴ ማወቅና ማወቅና ማምለክ ሁለቱ የተለያየ ነገር ናቸው። ገባሽ ደል ማወቅ ለማምለክ መንደርደሪያ ነጥብ ነው። ይህ ሁለቱ ለይተሽ ማወቅ አለብሽ። አሁን እዚህ ጋር የተሳሳትከውን ላሳይ ላርምህና ከዛ ትቀጥላለህ ወደ አረብኛው አስጠጋልኝ። እሺ ከዚህ በኋላ ኢንተራፕት እንዳታደርገኝሽ መጨረሻ ላይ ትርጉሙ ትክክል አይደለም ያስቀመጡት እነሱ ትልና አረብኛውን ቃለ በቃል ትራንስሌት እያደረግን እንሄዳለን። የተሳሳተውን ልትሄድበት ነው በተሳሳተው አይ ቶ ይቺ የሶስተኛዋን ምልክት የተናገራትን ነግረህና ሶስቱንም አንተ ባረብኛ ትራንስሌት እያደረግህልን ትነግረናለህ። ችግር የለውም እ በቃ የተሳሳተ ነገር ለመናገር ከፈለግ ችግር የለውም። በቃ የተሳሳተ ነው ብለህ አምነህ ቀጠል። የተሳሳተ መሆኑን እኮ ታሳይናለህ። ትራንስሌሽኑን እዛ እነሱ እንደተሳሳቱ ታሳይናለህ። እኔ ግን አለ የተሳሳት እኮ ላሳየ አሁን የተሳሳተ ነገር እኮ የተሳሳተ ነገር ማስተማር የለብህም። አላሳየህ ምን አገባኝ እኔ። ሊቃውንቶች ናቸው ይህን የጻፉት፣ ሄደህ አናግራቸው እዛ። ከአንተ የተሻለ ሰው ማለት ነው ይህንን ትራንስሌት አድርጎ ያስቀምጠው። እሺ ከእኔ የተሻለ አይደል? አንተም እነሱም ከኔ ያተሻሉ። ከፈለግ ላሳይህ አሁን። ወደ ቦታ ቀበኝ። እኔ እኮ አይመለከተኝም እኮ። ስለዚህ እኮ የተሳሳተ ነገር አታስተምር እኮ ነው፣ ላረመህ እኮ ነው። መሳሳቱን ታሳየኛለህ አልኩህ እኮ። እኔ ስሳሳት ቀ፣ እንዴ ሰማ። እኔ ስሳሳት ታርበኛለህ። አንተ ግን አሁን ተሳስተሃል። ስለዚህ የተሳሳተ ነገር አይደለም ተሳስተሃል፣ ማለት ያለብህ ይሄንን ሀዲሱ እና ዶትኮም ላይ የዘገቡትን ሰዎች ነው ተሳስተዋል ማለት ያለብህ። እሺ፣ እሺ፣ ቆይ፣ እሺ፣ ቆይ፣ እነሱ ተሳስተዋል። እሺ፣ አንዴ ሚዩት አደረግኩ። በጣም ይቅርታ። አንተ ተሳስተሃል አትበል፣ ይሄንን ሀዲሱ እና ዶትኮም ላይ ያስቀመጡ ሰዎች ተሳስተዋል በል እንጂ ልክ የእነሱን ስህተት እኛ ጋር አታምጣ ነው። እነሱንም ተሳስተዋል ለማለት አንተ ምንድን ነው መስፈርትህ ነው እሺ ቆይ፣ እነሱ ተሳስተዋል፣ ችግር የለውም። ስለዚህ እነሱ የተሳሳቱን እናንተ አስተምሩ። ወደ አረብኛ መሳሳታቸውን ታሳይኛለህ። አለ እኮ አስጠገባዋል፣ አስጠገባዋል። ልሰጠሃለው ሶስተኛውን የተናገረውን ሽምጠጣውን የተናገርከውን እንቀጥለ እኮ ወደ ወደ አረብኛ አድርገውና አላሳየው። ዝም በል። ይሄኛው አሁን ሶስተኛ ላይ የተናገረው ቅጥፈት ሊነበብ ስለሆነ ነው። አንተ ምን ብሎ እሱን አንብቦ ይጨርስና አንተ ደግሞ አውጥተህ ስህተቱን ታሳያለ። ይህን ፌር አይደለም። አሁን በተነሳው ነጥብ ላይ መጀመሪያ እድል አይሰጥህም። አልተባልክም፣ እሱ ይጨርስና ንባቡን፣ አንተ ደግሞ እሱ ያነበበውን አረብኛው ላይ የለም ብለህ ደግሞ ልክ እሱን አስፍቼ እንዲያሳይ እንዳደረግኩት አንተ ደግሞ እያሳየ ስህተቱን ታሳያለህ። ስለዚህ ሚዩት አድርግ፣ ሰዎቹም እንዲማማሩበት። ስሚ፣ የተሳሳተ ነገር አስተምር እያልሽ ሆነ። አስተምር አልተባለም፣ ይነበባል። አንተ ደግሞ ስህተቱን። ይቀጥል እያልሽ ከሆነ የተሳሳተ ነገር አስተምር ሶስተኛው ላይ ሊነበብ የተፈለገውን ነገር በጣም አቁነጥንጦ በጣም የበለ ጆሮሽን ነው ያምሽ። ገና ሳነበብ የአሳ ጉበት ገርሞሻል። ከአንድ ሰው ጋር ነው ለመወያየት ነው። ፖለቲካ ትስራ እባክህ። ምንድን አረብኛ ልትደበቅ ነው ወይስ ምንድን ነው ሀሳብህ? በአረብኛው ተሳስተሃል፣ በእንግሊዝኛው። እሺ ክፈተው፣ አስተካክለን እናደርገዋለን። አለቀ። ቃል ከኔ ጋር ታ ቆይ፣ በቃ አንተ ቆይ። ቆንስታንቲናስ አንተ አቁምና ከኔ ጋር አውራ። አነብዋለሁ። አይገርምም? ነብይህ የሸመጠጣትን ውሸት ላነባት ስለሆነ ነው። ገብቶኛል እኮ ከአንድ ሰው ጋር ላውራ። ከለስንት ነው የምታወሪኝ? አንድ ሰው ጋር እናውራ። ሶስተኛ ላይ የሸመጠጣትን ውሸት እንዳነባት ነው አንተ። የደበረ ያለውን ጉድ አስተያችሁ? ቆይ፣ ወደስ እመጣለሁ። ወላሂ ሰይኸለሁ ራስህ ላይ ማስረጃ ካላደረግኩብህ፣ ያው ኢልያስ አትበል ኢልያስ። ራስህ ላይ ኢልያስ። አንዴ አንዴ፣ ቆይ፣ ቆንስታንቲኑስ አንዴ ከዚህ በኋላ በመሀል ብትገባ አወርድሃለሁ። ይቅርታ አድርግልኝ፣ አንብቦ ይጨርስ። ከዛ ደግሞ አንተ የሱን ቅጥፈት ታሳያለህ። አለቀ። በመሀል እየገባ አትረብሽ። የተሳሳተ ነገር ማስተማሪ የለበትም። እኔ እዚህ ቁጭ የተሳሳ አንዴ ስህተቱን እድል ሲሰጥ ታሳያለህ። ምን አይነት ሰው ነው? በጌታ ስም ውይይት ላይ ስትገባ፣ በመሀል እየገባህ ነው የምታወራው ማለት ነው? ዲቤት ከገባህ ያ ሰው ተሳስቷል ኦኬ ብለህ ነው የምትገባው ማለት ነው። ሚዩት አድርግ። ይሄ ውይይት ውይይት አይደለም። ሚዩት አድርግ። ሚዩት አድርግ። ስማ እሱ ያሳይ ያሳይና፣ ከዛ በኋላ ትገባለህ። በመሀል ተባልክ ትገባለህ። ሲጨርስ ተባልክ። አለበለዚያ ምዝገባ ከሆነ የምሬን ነው የምልህ፣ እታች ነው የማወርደው። ስነ ስርዓት ያዝና ይጨርስና፣ ከዛን አንተም ደግሞ እንደሱ አስፍቼ ማስረጃ አውጥተህ የእሱን ስህተት ታሳያለህ። ይብቃችሁ፣ በቃ ሌላ አስተምራችሁ ብዬ ነበር፣ አትፈልጉም። በቃ ውረድ። ወደ ካዕባህ እናነባዋል ነው ወደ ካዕባ ይሄድ። ምን ሊነበብ እንደሆነ ስለገባ ተቁነጠነት፣ እና ለፖለቲካ ደግሞ አላመቻለህ። እኛ ደግሞ ማማዬ ቤት ነው የመጣኸው ችግሩ ይሄን ሳይንቲስት ማሜ አሁን ጉድ ነው የምታዩት። ያጀማ ምን እንዳለ ይህ ሰውዬ ትሰማላችሁ። ሶስተኛው ምንድን ነበር የተጠየቀው ጥያቄ አስቡ። አንድ ልጅ እንዴት ነው እናቱን ወይ አባቱን የሚመስለው ተብሎ ሲጠየቅ ተብሎ ሲጠየቅ ምን ብሎ እንደመለሰ ተመልከቱ። አስፎር ቻይልድ እሺ ማማ ድምፅ ይደርባል። አንቺ እሺ። ኢፍ ደ ማን ዲስቻርጅ ፕሮሲድስ ደ ውመንስ አለ። ምን አለ? ዲስቻርጅ አለ። ወንድየው ወገናችን አይልም፣ ወደ አረብኛው ተመለሰ እንዴ። እናንተ ሙስሊሞች ዛሬ የነቢያችን ታድርግ ነው። አይለውን አይለውን ማማ፣ አንቺ ዝም በይኝ ታድርግ። አንተንኛው ደግሞ ሚዩት አድርግ። አስተምረናል። አንድ ጀግና ብትነብን ይገባሁ አለ እኮ አንተ ከኔ ተሻለኝ፣ ብራዘር ማለት ነው። እኔ እንደዚህ አይነት ድል መሀይሞች አትግቡ፣ በስነ ስርአት እሱ አንብቦ ሲጨርስ ማሳየት የምትችል ከሆነ እንግሊዝኛ ስለማትችል አንተ ትችላለህ ልታሳይን። የገባሁ አደለ ኢዴት፣ ከኔ ተሻልክም አደለም፣ ስነ ስርአትም የለም። እሱ አንብቦ እየጨርስ ከዛ እንዳሳያለ የሙስሊም ሴቶች ብቻ አይደሉም፣ ጎዶሎ በጌታ በጌታ ስም ወንዶቹም ናቸው ለካስ። እሺ አንተ በል ለመናገር የፈለግከው ማማ እንግሊዘኛ አትችልም ነው? ኦኬ ማማ እንግሊዘኛ አልችልም። እሺ እሺ፣ እዚህ ጋር ስድስት መስመር ነው። ሰዎች እንዲያውቁ ነው የገባኸው ሂደት የነብያቸው ጉድ እየወጣ ወጣ ስለሆነ ነው። ችግር የለውም፣ ያጀማ እናነበዋለን እንደሞኛል። ምን ብለን እናነበዋለን? አስ ፎር ዘ ቻይልድ አንዴ ይቅርታ እሺ ኦኬ አስ ፎር ደ ቻይልድ አለ። እንዴት ነው ልጅየው እናትየውን እናት ዮን ወይ አባትየውን ሊመስል የሚችለው ተብሎ ሲጠይቅ ምን ብሎ መለሰ? ኢፍ ደ ማን ዲስቻርጅስ ፕሮሲድስ ደ ወመንስ ዲስቻርጅ አለ ደ ቻይልድ አትራክትስ ደ ሲሚላሪቲ ቱ ደ ማን። ምን ማለት መሰላቸው? ያጀማ ባልና ሚስት ተራክቦ የሚፈጽሙበት ጊዜ ባልየው ከሚስትየው ቀድሞ ከጨረሰ ባልየውን ይመስላል አለ። የወራዳ ሰው በምንም ነገር እኔ የታውት ለእናንተ ፍርዱን፣ ለእናንተ ትዋሉ። ባልየው ከጨረሰ ቀድሞ ባልየውን ይመስላል ይህ እንዳለ። ኢፍ ደ ውማን አለ ዲስ ቻርጅስ ፕሮሲድስ ደ ማንስ ዘን ቻይልድ አትራክትስ ሲሚላሪቲ ቱ ምን አለ ወመነ ሴቷ ቀድማ ከጨረሰች ደግሞ ሴቷን ይመስላል አለ። ከዛስ ደግሞ በጣም የሚገርመው ነገር ኦንዲስ አለ አብዱላ ቢን ሳላም አይ ቴስቲፋይ ነን ሃዝ ደ ራት ቱ ምን ቢ ወርሽፕ ኤክሰፕት አላ ዩ ር ደ ሜሴንጀር ኦፍ አላ ካላ ውጭ ማንም አይመለክም፣ አንተም ያላ መልእክተኛ ነህ፣ በቃ መሰክራለሁ አለ አብዱላ ሳላም። ሐዲሱ ስንት ላይ ነበረ? 38 ሳሂህ አልቡኻሪ እኔ ላኩል ላይ ቴሌግራም ላይ ደግሞ ይሄው ታሪክ ቡኻሪ 33 29 ላይ አለ በነገራችን ላይ ቴሌግራም ላይ ልኬልአለው አስ ዘ ሪዘምብል ኦፍ ዘ ቻይልድ ቱ ኢትስ ፓረንትስ አለ እንዴት ነው ወላጆቹን የሚመስለው ሲባል ው ማን ሴክሿል ኢንተርኮርስ ዋ

እንዳይነበብ ነው እስካሁን ሲጥሩ የነበረው፣ ግን ተነብቧል። የማመድ ድል ብና ማይምነት ተረጋግጧል። እውነት ነው። አሁን እስቲ አረብኛ ያላችሁ ኑ ግቡሻ። አሁን ያው ተነብቦ እስኪጨርስ ጠብቁ ነው አይደል? እና እስካሁን ቅድም ስትወራጩ የነበራችሁ ሙስሊሞች አሁን መግባት ትችላላችሁ ነው። እንደዚህ ተነብቦ ሲጨርስ ስህተትም ካለ ስህተትን ለማሳየት ሰው አንብቦ እስኪጨርስ ድረስ መጠበቅ አለባችሁ። እሺ። ጣውርማ ተነበበ እኮ ማን ይገባል?